እንደዚህ አይነት ሁኔታ እንግዲህ አርሶ አደር ጋር መዋል እጅግ በጣም ያስደስታል። ድሮውንም ታውቃላችሁ ና፣ እንግዲህ አርሶ አደሩ ሲዘራ ጀምሮ አብረን ነው እየዘራን የነበረው። አሁን ላይ ደግሞ ውቅያ ላይ ነን። እንግዲህ በምታዩት መልኩ አብላላው እንግዲህ፣ አብላላው እንግዲህ። ይሄ እኮ ነው እንግዲህ፣ ይሄ እኮ ነው። እንደዚህ በሚመነሽበት ሰዓት ምንድን ነው አገልግሎቱ? አገልግሎቱ ምንድን ነው? እንዲህ ስመነሹት ያ እኮ ከውስጥ ያለው ይወጣል። ያልተረገጠው። አዎ፣ በጣም የሚገርም ነው። በጣም ይገርም ነው። ከላይ ያለው እየተረገጠ ደግሞ ያው በምታዩት መልኩ እታች ያለው ከብቶቹ ያረገጡትኝ እንዲወጣ ይሆናል ማለት ነው። መልከተው እንግዲህ፣ መልከተው፣ ይሄ ልጅማ ካለገመ በቀር መልከተው፣ ፍልፍል፣ እንደሱ እንደሱ። የታባቱ አሁን ይች ምኗን ምናምን፣ ምን አመል እንደው በሬን ባርጋ እንዲያውጣው። አንዴ እስኪ በወጣት ታው የታ አንዴ፣ እስካሁን ከሰራው አሁን ላይ ለየት አለበት። አሪ፣ አሪ፣ አሪ፣ አሪ፣ እየተሻሻለ ነው ይሄ ልጅ። በጣም ወሬ እናንተ፣ መጣ አለ አረጋባለ ውድና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ይህ የምታዩትኝ ራያ አካባቢ ራያ ቆቦ ማለት ነው። በእንደዚህ አይነት ሁኔታ አርሶ አደሩ ጤፍ ውቂያ ላይ ነው የሚገኘው። እንግዲህ በምታዩት መልኩ እየበተነው ነው የሚገኘው ሮ ሮ ሮ ሮ ሮ ሮ ሮ ሮ

እንግዲህ ጀመረው ይሄ ሰው ብያለሁ። እንግዲህ ጀመረው ወዶ ወዶ ወዶ ወዶ ወዶ ልጅ አንተ መንሽ ለካ እንደዚህ ነው። ወገብ አንተ የነገር ሲቀምስ ነው እንዲህ አደረው ወገቡን ያዘው ሳመንሹ ላይ አይ የታባት አይታመንም አለ

ኧረ ገባ። አንተ ጀግና ነው። እናንተ ፎን ብላችሁ ነው እንጂ ይሄን ጀግንነት ይዞ ሰነፍ ነው አትበሉ። ኧረ እኔ ከእዚህ በላይ እ የእዚያኛው ነው። ይኸው እራሱ እያያዘ እየሄደ በእዚያኛው በኩል እሚገርም ነው እሚገርም ነው። ሌሌ ሌሌ ሌሌ የት የት፣ እህባቱ ገንጥል ገንጥል የጣለው የት፣ እህባቱ ሞራሉ እኮ ደግሞ ልነግራችሁ አልችልም። አንዱ አምና እንደ ይኸው እየወቀ ማለት ነው አድኩና እንደው አንዳች የሚያክል ክምር ነው ያወረደው። ውርርድ ብዬሽ አስገባሁቴ ማለት ነው። እንደው በደቂቃ እንደው ግን ጥልጥል ያደርገዋል። ጣሉ ለትም ኧረ ዛሬ እንደ ገላገል ከእኛ እንተ ሊመጥታል አለ እምኑንበት እና እንደው በደቂቃ እንደው አመድ ያደርጉልኝ እያለ እና ሞራል አለው። በርቱ። በጣም ጤፉቂያ ጤፉቂያ ነው አሁን እያደረጋችሁ ያላችሁት። እሳት ምንድን ነው? ብርበራ ነው፣ ብርበራ ነው። ብርበራ ላይ ግን እንትን የለም፣ ትረት የለም። ምንድን ሲበረበር ምናምን አንድ ወየ ላይ አለ መሰለኝ፣ እንደው ግጥሙን ባላውቀውም ብርበራ ላይ ሲባላል፣ እሱን እኮ ነው የፈለግኩት እሱን ላይ ብዬ ነው ሳብ ሳብ አድርገው እንደመጠጫ ይላል። እንግዲህ የሚገርማችሁ ያው አምናምታቻ አምናም በእንደዚህ አይነት ፕሮግራሞች እየሰራሁ እንደምታውቁት ነው። ዘንድሮ ደግሞ ይኸው እንግዲህ እዚህ አካባቢ የአርሶ አደሩ ጤፍ ውቂያ ነው እንግዲህ የምታዩትኝ። ከድራዬ ኢትዮጵያ ቻናል ቤተሰቦች የታባቱ ይኸው እንደዚህ አድርጎ እንግዲህ በእንደዚህ አይነት ሁኔታ ነው እንግዲህ የራያ አርሶ አደር፣ በእንደዚህ አይነት ሁኔታ እጅግ በጣም በሚገርም ሁኔታ ለአርሶ አደር በጣም ትልቅ ክብር ይገባዋል። እውነት ለመናገር እንግዲህ ነጋዴ፣ እንደዚሁም ደግሞ የመንግስት ሰራተኛ ብትሉትኝ ያው ብርም መብላት አይችልም። ከአርሶ አደሩ የተገኘው ውጤት ነው እንግዲህ በገንዘብ ቀይረው መብላት የሚችሉትና ለአርሶ አደር በጣም ትልቅ ክብር ያስፈልጋን፣ ትልቅ ክብር ይገባዋል። እንደ ከድራያ ዩቲዩብ ቻናል ቤተሰቦች፣ እንደኔ በጣም ነው የምንወዳችሁ የምናከብራችሁ። በርቱልን፣ በርቱል ለማለት ያክል ነው። ክምር ይባላል እንግዲህ የምታዩት። ክምሩን እየተቀነሰ እየተቀነሰ ነው አሁን እንትን እየተባለ ያለው። ምክንያቱም ያው አውድማ በጣም ትልቅ አውድማ ሲሆን አጠቃላይ እንትን ለማለት የሰው ጉልበትም እንደዚሁም የአውድማ መጠንም ለመጠቀም እየከፋፈሉ ነው የሚጠቀሙት። ስለዚህ አሁን ይሄ ዛሬ ነው ነገ የሚወቀው፣ ደሞ ይሄኛው ነገ ነው የሚወቀው። ኦሮሮሮሮሮ እጅግ በጣም ደስ ይላል። እንግዲህ ያው በሲኖ የሚነሳ ያድርገው በቃ። ይሄ ምርት እንግዲህ ጥልቅልቅ ያለ ምርት ሆኖ አረ ሲኖን አንጥቶ እዚህ ሰልፍና በሲኖ ተጭኖ የሚሄድ ይሁን አረጋኝ ፈጣሪ። እኮ ሰበቡን ከፈለገ እንዲያለ ርግርግ ነው የሚያደርገው። አዎ አዎ፣ በጣም ነው የምወዳችሁ ማከብራችሁ። ከድራ የዩቲዩብ ላይ ነው የሚለቀቀው። ስለዚህ በምታዩት መልኩ ከድር አያማላ ደግሞ ካርሶ አደሩ ከማህበረሰቡ ጋር በግብርናውም ይሁን በማንኛውም ነገር ላይ አብሮ ያለ ቻናል ነውና፣ በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። እንግዲህ ቤተሰብ እስካሁን ድረስ እንግዲህ እንደዚህ ብርበራ ጤፉቂያ የወቃችሁ ሰዎች ይህን ሁኔታ የምታስታውሱ በቀጥታ እንግዲህ ኮሜንት አድርጉልና፣ እጅግ በጣም በሚገርም ሁኔታ ተራታው አንተ ልጅ ተው አሬ፣ ለምቆይ ስማ አሬ፣ ምን ለምን ወቅትህ አታውቅም፣ የመጀመሪያ ነው ወይኔ? ምን እስካሁን ድረስ ዘለጥም ወጥ እያልክ ነው የነበረው። እኔ ለመጀመሪያ ጊዜ ከባድ ነዋ። አይዞህ፣ አይዞህ፣ አይዞህ፣ አይዞህ። ሰው ለምጥ ነው የኖርኩት አለ። ሰው ለምጥ ነበር የኖርኩት አለ። ዛሬ አጥብቀው ያዙኛል።

ነው። የሚገረም ነው።